ቱሪዝም ሀገራት ያላቸውን የተፈጥሮ እንዲሁም ደግሞ ሰው ሰራሽ ሀብቶች ለተቀረው ዓለም ለሚያስተዋውቁበት በት መድረክ ነው። ኢትዮጵያም በዚህ መድረክ ያለፉትን በርካታ ዓመታት ራሷን ስታስተዋውቅ ቆይታለች። ነገር ግን ኢትዮጵያ ካላት የተፈጥሮና የሰው ሰራሽ ሀብቶች መጠን ልክ ግን ከዘርፉ ታገኘው የነበረው ገቢ ግን እዚህ ግባ የሚባል አልነበረም። ባለፉት ጥቂት ዓመታት የተሰሩ ስራዎች ይህንን ታሪክ የቀየሩ ናቸው። አዲስ አበባን ከቱሪስት መተላለፊያነት ወደ ቱሪስት መዳረሻነትም ቀይረዋል። በዛሬው ቆይታችን አዲስ አበባ ላይ እየተሰሩ ያሉ ስራዎች ምን ይመስላሉ፣ የቱሪዝም እንቅስቃሴ ውስጥ በምን መልኩ ተለወጠ? የሚለውን እንግዳ ጋብዬ ከእንግዳ ጋር ነው ቆይታ የማደርገው። አብራችሁን ቆዩ። እንዲህ እንዴት ነህ? ደህና ነው ወይ? ይመስገናለን። ተመልካቾቻችን እንግዲህ እንግዳዬ እንዲያ ሰፋ ይባላል። ያለፉትን አስራ ሁለት አመታት በቱርጋይድነት አገልግሏል። ስለዚህ ከተማዋን ዞር ዞር እያለን የምናየው አሁን ላይ በተለይ እየተሰሩ ያሉ አዲስ አበባ ላይ ቱሪዝም መዳረሻዎች እየሰፉ መምጣታቸው የቱሪዝም እንቅስቃሴውን በምን መልኩ አስፋፎት ወይም ደግሞ እንቅስቃሴውን ጨመሩለት ብለህ ታስባለህ? ከተማ ባላት እድል ብቻ የምታመጣው እንቅስቃሴ ነበር። አሁን ግን ተጨማሪ ነጥቦችን አዲስ አበባ አምጥታለች። ለምሳሌ አዳዲስ መዳረሻዎችን ሰርተናል። አዳዲስ የመሰብሰቢያ አዳራሾች ተከፍተዋል። በጣም ዓለም አቀፍ ስታንዳርድን የጠበቀ ማለት ነው። እንግዲህ ወደድንም ጠላንም በዓለም አቀፉ ደረጃ ትልቅ የሆነ የከተሞች ፉክክር አለ። ይሄ ቱሪስትም ከመሳብም ብቻም ሳይሆን ከሀገር ኢሜጅም ከኢንፍሉዌንስም ከዲፕሎማቲክ ኢንፍሉዌንስም ጋር ይያያዛልና አሁን ከተማዋ ዓለም አቀፍ ታዋቂ ከተሞች በጣም ሞደርን የምንላቸው ከተሞች ጋር የመወዳደር አቅም እየፈጠረች ነው ማለት ነው። ይህ ደግሞ ቱሪስት እንዲመጣ በጣም ያደርጋል። ኢንፍሉዌንስ ሲጨምር ነው የአንድን ቱሪስት እዚህ ከተማ እዚህ ሀገር መሄድ አለብኝ ብሎ የማሰብ ሞቲቬሽን ድራይቪንግ ፋክተሩ ነው የሚጨምርን። በተለይ የኢትዮጵያ የቱሪስት እንቅስቃሴ ታሪካዊ ቅርሶችን ከመጎብኘትና ታሪካዊ ስፍራዎችን ከመጎብኘት ጋር በጣም የተቆራኘ ነበር። አሁን ግን ያ ታሪክ ተቀይሯል ብዬ አስባለሁ። አደለ? እስቲ ያንተን ምልከታ። በተለይ አሁን ባህሎችም ይጎበኛሉ ፌስቲቫሎችም ይጎበኛሉ። ብዙ ኢንዲፐንደንት ቱሪስቶች እየመጡ ነው። ያ ማለት ቱር ጋይድም ቱር ኦፕሬተርም ሳይፈልጉ ራሳቸው ፍላይታቸውን ቡክ አድርገው ቀጥታ ወደ ሆቴል መጥተው ራሳቸው ከተማውን ኤክስፕሎር ያደርጋሉ። ድሮ ላይ አዲስ አበባን የምትጎበኘው አንድ ቀን ነው፣ ማክሲማም አንድ ቀን ነው፣ ኦር ደግሞ በተለምዶ ግማሽ ቀን ነው። እንጦጦ ናሽናል ሚዚየም ምናምን ነበር። አሁን ቱሪስቶቹ ራሳቸው አክሰሲቢሊቲ ስላለ አሚኒቲም ስላለ ቱሪስቱ በራሱ እንዲንቀሳቀስ እድል ሰጠ ነው ማለት ነው። በነገራችን ላይ ኮሪደር የምንለው ይሄ መንገዱ ለምቹም ቆንጆም መሆኑ ብቻም ሳይሆን ለቱሪስቶችም የሴፍቲ ስፒሪት ይፈጥራል። ሴፍ ን ሴኪር ነ ብለውም ያምናሉ። ፕላስ ደግሞ ከአቅጣጫም አንጻር የሚጠፉበትም ቦታም የለም እና አሁን ላይ እነዚህ ኢንፍራስትራክቸሮች ከተሰሩ በኋላ ከሰላም ከጸጥታም አንጻር እንኳን ከስርቆት ከሌብነት አንጻር እንኳን ያለው ስጋት እጅግ በጣም ቀንሶ ያዩትን የሰሙትን ነገር ባሏቸው የሶሻል ሚዲያ ፕላትፎርሞች ሼር ሲያደርጉ ብዙ እንመለከታለን እና አንተ ደግሞ ኢንፐርሰን ወይም በአካል ስለምታገኛቸው ስለምታወራቸው ያላቸው ሪፍሌክሽን ምንድን ነው? በተለይ ትላንትናና ዛሬ አነጻጽረው አፍሪካ ውስጥ እንደዚህ አይነት ቦታ እንደዚህ አይነት ከተማ በዚህ አይነት የኢንፍራስትራክቸር ደረጃ በጽዳት በሁሉም በውበትም ደረጃ አዲስ አበባን በተለይ እንደዛ ጠብቀው አይመጡም ነበርና፣ ሲመጡ ለነሱ በጣም ሰርፕራይዚንግ። ስለዚህ ያንን ሪፍሌክት በሚያደርጉበት ጊዜ ሶሻል ሚዲያ ላይ ደግሞ ተከታዮቻቸው ይህንን ከተማ ምን ያክል አድቫንስድ እንደሆነ አገር ለመጎብኘት ኮምፔር የሚያደርግበት አንዱ መስፈርት ዘመናዊነት ነው፣ ወደድንም ጠላንም ማለት ነው። ያለሽ ኢንፍራስትራክቸር ያለሽ የአትራክሽን መጠን ብዛት፣ ጥራት ይታያል። ሶ በጣም የሚገራርም ሪፍሌክሽኖች አሁን እያየን ነው ማለት ነው። በኤሌክትሪክ ካር ከተማችንንም ዞር ዞር እያለንም ነው እያየን ስናወራ የነበረው እና ይህንንም እድል ስለሰጠኝ አመሰግናለሁ። ከኔ ጋርም ቆይታ ስላደረግ አመሰግናለሁ። በድጋሚ እኔም አመሰግናለሁ። ርክት ተመልካቾቻችን በከተማችን አዲስ አበባ እየለሙ ያሉ የቱሪስት መዳረሻዎች ምን በምን መልኩ የቱሪዝም እንቅስቃሴውን እየደገፉት ነው የሚለውን ቆይታ አደረግን። ከተማችንንም ዞር ዞር እያለን አየንስ። ቆይታችሁን ከኛ ጋር ስላደረጋችሁት ጋር ግን እናመሰግናለን። መልካም ጊዜ